ህይወት አሪፍ ነው። አሁን ብዙ ሰው ሲል ስደት በዚወቱ መዛግምቱ ስደት በጣም ጥሩ ነው እና ይሄ ነበር ስደት ላይ በጣም ያስጨነቀኝ ነበር ነገር እኔ ደግሞ ሁሉ ነገር ይችላል፣ ምንም ምድር ላይ ማልቸው ነገር የለም ብዬ ራሴ የማሳምነው ማለት ነው። የኢትዮ ቢዝነስ ውስጥ ምን ይመስላል? እዚህ አዋጭ ነው? ተመልካቾች አዋጭ ነው ሲሆን በጣም ያዋጣል፣ ቀላል ያዋጣል። ትዳር ስለ ትዳር ምን ያለሽ? ትዳር ጸበል መግባት አለብኝ ነው።

በዛሬው ቪዲዮአችን እንግዲህ አዳዲስ ሰዎችን ይዘላችሁ መጥቻለሁ። ለዳይሻም ለመጀመሪያ ጊዜ የምታያት ይሆናል። ከዛ በመቀጠል ደግሞ መሲም አለች እንዴ ደግሞ ብዙ ጊዜ ዩቲዩብ ላይ እንግዲህ ከሦስት መቶ ኬ በላይ ሆኖ ሴት ዩትዩበር የለምና የመጀመሪያዋ ነች ለማለት ዬስ። በዚህ አጋጣሚ አድናቆቴን ለማቅረብ በማቀረብ እፈልጋለሁ እና ሳባም አለች።

አሰላም አለይኩም ወረህመቱላሂ ወበረካቱ። ላይ ነው። ቤት ሳልገባ ጠልፎ ያመጡት ባቄላ ነው፣ ባቄላ እና ብላሽ ነው። ወደ ሚቀጥለው ፕሮግራም አንዳንድ ነገሮችን እንጠይቃችሁ ይሆናል። ብዙ ነገር ትማሩበታላችሁ። ከመጨረሻው ድረስ አብራችሁን ቆዩ። በመጀመሪያ ከሳባ ነው የምንጀምረው እና እንደሚታወቀው ስደት ወጣ ነበር ና የስደት ህይወት ምን ይመስላል ስንል ጠይቀናታል። የስደት ህይወት አሪፍ ነው። አሁን ብዙ ሰው ሲል ስደት በዚህ ወጡ መዛግብቱ ነን። እኔ ጊ ስደት በጣም ጥሩ ነው። እችን በጣም ጥሩ ነው እና ሰዎችም ጥሩ ነበሩ። የሆኔ ጠረጴት መሰራ አሁን ለምሳሌ ሰው የሚመስለው

በዛ በቃ ችግር የለም። እንደ ሰርተኝ ጤና መጥቼ እሆናለሁ አልኩ ማለት ነው። ለማምለት ማለት ነው። አሁን እስቲ እደውልላቸዋለሁ እና እንዴት ነው ምናምን ይለኛል። እኔ እና ምንም አስቀየምም አልፈልግም። ስለዚህ እንደዚህ ነው። በእርግጥ እሱም አሁን እኔ ለምሳሌ ክርስቲያን ነኝ አይደለ? ክርስቲያን ነኝ ለክ እምነት የመጣው ለኔ ቆንጆ ነገር ያለብኝ አላስበው አንቺ ደግሞ እንደዛው እሱም በከዛ አንድስ ላይ አይቶ ስለሆነ ለኔ ከማሰብ አንጻር ነው እንደዚህ እንደዛ ያለ ያጥን እኛ ደግሞ ሁላችንም ከቤተሰብ ነው ይዘን የመጣው ሃይማኖት የምንከተለው ማለት አብዛኛዎቻችን አብዛኛው ሰው ነው ራሱ ካወቀ በኋላ እንግዲህ በጥቅም ነው ልጅ አንዱ ሊሆን ይችላል ሌላ እምነት የሚይዘው ማለት ነው ደግሞ ከቤተሰባችን ከቅድም ቅድም አያቶቻችን የመጣ እምነት ነው እና ይሄ ነበር ስደት ላይ በጣም ያስጨነቀኝ ነበር፣ በጣም ማለት ነው። በቃ ታሪው ጋር ተራርከን ቸገኝ ሙስሊም አጎት አለኝ፣ አልቆበረ ግን እውነቴን እና እሱን ጠይቄው እሱ ካሳመን ነው። እሱ ካሳመን ችግር የለም እና ይሄ ይሄ ነገር ነበር ለኔ መጥፎ የነበረው እንጂ ስደት ለኔ አልገባል ጋር ማለት ይቻላል ጥሩ ሰዎች ነበሩ። እግዚአብሔር ይመስገን እንደሄድኩም ብዙም አልቆየሁም፣ ግጥሩ ጀመርኩኝ። ሴትዮ ታውቃለች እሰራለሁ ደግሞ

አዎ አስበሃል አዎ ወደ ሦስት መቶ ምናምን ገብቷል እንጂ እና ለእኔ ስደት ህይወት አልጋ ባልጋ ነበር የሆነ ብለን እግዚአብሔር ይመስገን ጥሩ ነገር አድርጌበታለሁ የጀመርኩት ከዛ ነው አሁንም ደግሞ በዛ ነው እየቀጠልኩ ያለሁት እና እኔ ስደት ለእኔ ጥሩ ነው በጣም ነበረ የሰራሁት በጣም ተመቸኝ ይህ ማለት ግን ደግሞ ስደትን እያበረታታው አይደለም እኔ ለእኔ ነው ስለጠየቃችሁኝ ይህ ማለት ነው እንጂ በጣም የሚሰቃዩ ልጆች ደግሞ አሉ ስለዚህ መጥፎ ጎንም አለው ጥሩ ጎንም አለው። ማለት አንቺ ጎበዝ ከሆነሽ ትምህርት ቤት ነው ትማሪበታለሽ፣ ራስሽን ትገዥበታለሽ። ወጭም ሁላችንም ስደት ስንወጣ ከሀያ አመት በታች ነው ሰሩት ያለሽ እና ደሞ በዛ ጭቅላትሽ በዛች ልጅ ጥሩ ይመስልሻል፣ አትከፍያለሽ። ስለዚህ እና ለተማረበትም ጥሩ ትምህርት ቤትና ጥሩ ነገር ነው፣ ላወቀበት ማለት ነው። ላወቀበትም ደግሞ ከደል ነው ይዘው የሚሄደውና ለእኔ እንደዛ ነው ስደት ማለት ነው። ከስደት ህይወት ምን አትርፍ ያለች ያለች። ብዙ ሰዎች ስደት የሚወጡት ያው ኑሮን ለማሸነፍ ነው እንደሚታወቀው። እና ከዛ አንዳንዱ ተሳክቶለት ይመጣል። አንዳንዱ ደግሞ ሲመጣም ለቤተሰብ እየላክ ወይ ቤተሰብ በልቶ ይጠብቀዋል፣ ምናምን እንደዛ ነገር። እና አንቺ ምን አትርፍ ያለች ያለች ስደት፣ አሁን ለምሳሌ በመጀመሪያ ወጥቼ

ትንሽ ነበር ደግሞ ስለዚህ ሽሮ ቤት ጀመርን፣ ነው እኛ

እና አማርኛ ሁለተኛ ቋንቋ የነበር ሰዎች ያረክ ነበር። ምንም አላውቅም። እርግጥ አማርኛ ትንሽ ይሰማል፣ በተለይ አሁን ብዙ በማውራት ስላለ የነሱ ሚስጋይተን ይላል እና ትግረኛ ለአማርኛ ተናጋሪ ትግረኛ በጣም አንቺ መናገር ነው እንጂ የሚጠፋሽ አንቺ እያወራሽ ይሰማሻል። አለበትን

በጣም ነበር በሰራ የነበረ እንደውም ሲጀምር መጀመሪያ ጀመርኩበት ወደ ኢትዮጵያ ከዛ ለመጣው ኢትዮጵያ አሰል እና ፊዴ ጥቁር ጥቁር ጥቁር ሆነው ጥቁር በቃ መስመር መስመር ሰርቶ የሆነ የሆነ መስመር መስመር የሰራ ነገር የለም። ዝም ብሎ ጥቁር ነገር ሆነ ያረኩት ነገር እንደሆነ

ዩቱብ በጣም የመጨረሻ እንደ ዩቱብ ያለ ትርፋማ ቢዝነስ በጣም ቆንጆ ለሰራበት ትቀይራለህ። አሁን ላይ በተለ በተለይ 2016 2024 የፈረንጆች ከአመት ከሶስት ወር ምናምን አካራጥ በጣም አሪፍ ይመጣ ነው፣ አዋጭ ነው። ተመልካቾች ቀላል ከፍተኛ ይሄን ያክል ብዙ ጊዜ ይሄን ለመናገር የሰው ዝቅተኛ ይሄን ያክል አግኝቻለሁ ማለት ለተመልካች ሞራል እንዲሆን ነው እንጂ ዝቅተኛ ዝቅተኛ ሀያ ሺህ ዝቅተኛ፣ ከፍተኛ 300 ሺህ ማለት ነው። ታዲያ ይሄ ደግሞ ኢትዮጵያ ገብቼ ቤተሰቡ ፕሮሞሽን አለ ቤተሰብ አስተዋወቅ ምናምን ነገር ደግሞ ስደት ያለ ሰው ደግሞ ተማቃላ ቤተሰብ አስተገናኝ ምናምን ደስ ይለዋል በጣም ነበር የሚታየ ነበር

ች እና ትዳር ስለ ትዳር ያለች ትዳር ጸበል መግባት አለብኝ። እኔ ልጅ እና እኔ ታስሬ በርሚል ጸበል ካልሄድኩኝ እኔ እፈታለሁ ማለት ነው። እኔ በቃ አላስብም። ለምን እንደሆነ አላውቅም። እውነትም ጸበል መሄድ አለብኝ። አሁን እሄዳለሁ። ደግሞ አሁን ክረምት ላይ እሄዳለሁ ብዬ አስቤ ነበር። እንደገና ደግሞ በጣም እኔ ከሄድኩኝ እንዴት ይሆናል? ይሄ ስራ በሚለው ወይንም ከሄድኩኝ አንድ ወር ምንም ከሚዲያ ካሁን ነገር ጥቅጥቅ ብዬ ለአንድ ወር ማለት ነው። ግን ደግሞ በዛ ብዙ ስራ አለ እና ኒ ያላት እውነት ማለት ነው። አሚንጃ አንዳንድ ጊዜ ያለ የሚሰጠው ነገር ያለ የሚሰጠው እንደዛ ነው። በእርግጥ ልክ ነሽ። ግን ለመ የጤነኝነት ምልክት እና ስለዚህ በእርግጥ አንደኛ ወንዶች ጠላ ነበረ በፊት አሁን እንግዲህ እዛ ሰት አረብ እቿን ከምትሰራ ዘብ በጣም ብዙ ፎሎወር ነበረ እስካሁንም ብዙ ፎሎወር ቢኖረኝ ማለት ነው። እና ብዙ ሰዎች እንደዚህ ሆኑ ባላችሁ እንደዚህ አደረገን በራሳቸው ቤት ሌላ ጭራሽ ሌላ ሚስት አግብቶ ወልዶ የሚጠብቃቸው ሴቶች አሉ። እና ያንን እያለቀሱ ቪዲዮ ሲልኩ ቀስ በቀስ ሁሉም አንድ ነው። ሴት ልጅ ወንድ የምትጠላው በምክንያት ነው። ወንድ ልጅም ደግሞ ሴት የሚጠላው በምክንያት ነው።

እና ለዛ ነው አሁን ላይ አልጠላም። እንደው ስለዚህ ቀስ በቀስ ደግሞ አሁን የምንጠላቸውን አሁን ያልጠላዋቸው እንደመጣው ሁሉ ነው ይባላል፣ አይደል? ልክ ደግሞ በሂደት ይመጣል ቀስ በቀስ ማለት ነው ብዬ አስባለሁ። ፍላጎት የመዝጋት ነው ብዬ የማስበው። ስለዚህ አንተ ደግሞ ክፍት ካደረግ ማንኛውም ነገር ትቀበላለህ፣ ከዘጋውም ዘጋው ነው

ማለት እንዴት ልበልሽ አንዳንዴ ፈጣሪ ነው የማይጀ መጋፈጥ ማለት ነው። ሰው ምን ይሰራል? ስለ

እኔ ከመፈልገ ወይ አንተ የሚያስፈልገኝ ነገር እኔ አሁን ነው

አከበር ነው ታይደኔ ማለት ነው። አይ ነው እኮ በቃ ማለት እስከ መጨረሻው ወይ ድንገት ላይ እግዚአብሔር ወደ ደግ ነገር ይመርጥና ካላሳጣህ በስተቀር እስከ ህይወት ፍጻሜ አብረን ነው።

እና እሷ ኢትዮጵያ ከገባች እኮ ሌላ ሴፕ፣ አረብ አገር ሳለች እኮ ተሳዳቢ ነበረች እኮ ተሳዳቢ ነበረች። ኢትዮጵያ መጣች፣ እንደሱ የተቀየረ ሰው የለም። እና እውነት ለእናትህ፣ በቃ የሰው ልጅ ጥሩ ልብ አለው ወይም ደግሞ ትልቅ ትልቅ አስተሳሰብ አለው፣ ማይንዱ ሰፊ ነው። ግን ባለንበት ነገር ይወሰዳል፣ እንዳለንበት ሲቹዌሽን፣ እንዳለንበት ኢንቫይሮመንት ይወሰዳል።

የተመዘሻ ምክንያት ሰይድ ነው። ሰይድ ማለት ሰይድ ኤስፒ ባባ ማለት ነው። ካውንት ማለት ነው። እሱ ሙስሊም ነው። እውነትም የሙስሊምን ባህሪ እውነትም ከአላህ ነው። የአላህን ቃሎች በሙሉ የያዘ እሱ ነው ብዬ ማስበው በኔ በኔ ወጥ ማለት ነው። እና እንደሱ የተቀደሰ እንደሱ የተባረከ እንደሱ እውነት ቅልብ ያለው ሰው አጋጥሞኝም ማለት ነው። አክራሪ የተባለ አንድ ሰው ጠይቄ የሆነ ነገር ስላለኝ መናገር አልፈልግም። ለምን ነገር አልፈለግም ይሄ ሁሉ ነገር አልችል ይችላል እና ለካ የሰው ልጅ ለጥላ በለበሳ ደለ ለካ የሰው ልጅ ፈጣሪ ፈጣሪ አላህ አላህ ባል አይደለም ልጅ ካለህ ትብዛብ በዚህ ነገር እና ለኔ ለመጀመሪያ ይበቃ ነው ህይወቴ መስታታት እሱ ነው ብየን ማሰብ ነው ማለት ነው የራሳችን ፈጣሪ መንግስት ያመቻችልን የራሳችን ጥረት እንዳለ ሆኖ በቃ ለኔ በሩን የከፈተልኝ

ኢትዮጵያውያን የእግዚአብሔር ይመስገን። እንዳ- እንዳትከሱኝ ለምን ማለት አሁን በፊት በስልክ ቁጭ ብዬ ስለምንት ማለት ምንም አይላይ የለም ይሄንን የጥበብ ስጀምር ነው ስልክ የማስቀመጥ የጀመርኩት እና ሰው እንዴት እንደሚወድቅ ለአንተ ያለውን ክብር የምታውቀው በዛን ሰዓት ነው። እና እኔ እንጃ እኔ በጣም ነው ይለዩብኛል። እና በጣም ነው የማከብራችሁ፣ በጣም ነው የምወዳችሁ። ከእኔ የበለጠ እግዚአብሔር ይውደዳችሁ፣ እግዚአብሔር ያክብራችሁ። እና ሁላችሁንም በጣም ነው የማ

ሀገራችን ሰላም ያድርግልን። እግዚአብሔር እኛንም ይጠብቀን። ኢንተርኔት ተከፍቶልናል በጣም ነው ደስ የሚለው ወዘዘ ይቀጥል። ኦኬ ደግሞ ሀገራችንም ሰላም አድርገውልን እንደፈለግን ይሄን የተቀሳቀስን ዩቲዩበርስ ስትባይና አሁን ብዙ ቦታ ላይ እፈልጋለሁ ግን ሰላም ስለሌለ ያዝ ትያለሽ እና በቃ የተለያየ ቦታ። ኢትዮጵያ እኮ ታይታ ማትጠገብ ተፈጥሮ ነው ያላት ያላትና አገራችን አይተን ጎብ እንድንጎበኝ እንድናያት ሰፊ ነገር እንዲኖረን ደግሞ ጦርነቱንም ወራነቱን ማብርዶ የእርስ በርስ ችግሩንም ፈቶ እግዚአብሔር መልካሙን ጊዜ አብጥቶልን ሌላ ዓለም ውስጥ እንድኖር ያደርገን። ይሄንን ነው ፍላጎታችን የሁላችንን፣ አሚን ብለናል። እሺ፣ የዛሬው ቪዲዮአችን ይሄን ይመስል ነበረ። ላይክ ማድረጋችሁ እንዳትረሱ። ቀጣይ ደግሞ እስክንገናኝ ሰላም ብለናል።